የልጅ አባት ሊሆኑ ነው። እንግዲህ እንዳየነው ከሆነ ሩታ በቸክ በማድረጊያው አይታ ነበረ፣ እርጉዝ ነኝ ብላ እንግዲህ እስቲ ሄደን እናረጋግጥ ብለው ወደ ጤና ጣቢያ ሄደው እንግዲህ እርጉዝ መሆኗንና አለመሆኗን ቸክ አድርገው ነበር ማለት ነው። ከዛም ግን ሩታ እርጉዝ ናት ማለት ነው። እግ አሉ ነው፣ እኔ አላየሁም አሉ። እንግዲህ እንደምታዩት ቪዲዮ ላይ እርጉዝ እንደሆነች ነው የሚያሳየው። ከዚህ ቀደምም እንደነገርኳችሁ እርጉዝ ናት፣ እርጉዝ ነኝ ብላ አብርሽን ሰርፕራይዝ ለማድረግ ይሁን ብቻ የሆነ ቪዲዮ ሰርታ ነበር ጨርሼ የባላየውን ቪዲዮን እና እንግዲህ የሩታ እርግዝና እንዴት ነው ነገሩ? ያስብላል ወይስ እንዴት ነው በሚለው ለእኔ ጥርጣሬ ፈጥሮብኛል። ምክንያቱም ከዚህ ቀደም ያለው ፕራንክ እያደረገችው ነበር ማለት ነው። አዎ እንደዛ ነው። እንግዲህ ይሄኛው እንኳን የእውነት ይመስላል መሰለኝ። ምክንያቱም እኔ ዩቱበሮችን እያመንኩ አይደለም ማለት ነው። ምክንያቱም እኔ ላይ ቪዲዮቸው ብለው ይመስሉኛል የሚሰሩት አሁን አሁን በጣም ጥርጣሬ እያደረብኝ ነው። ምክንያቱም ትናንትና ፍቅር እንግዲህ ባለፈው ሶስት በሰራቸው ቪዲዮዎች አረገዝኩኝ ብላ ፏድንና ማን ነው ማን ነው? ያ የፉአድ ጓደኛ ማለት ነው፣ የፉን ጓደኛ ማለት ነው። እናንተ ናቸው ያስረገዛችሁኝ ብላቸው እንግዲህ እነሱ ደግሞ እንዴት ሊሆን ይችላል እንደው በስተት እንኳን እየተባባሉ እርስ በራሳቸው እየተማሙ ነበር ማለት ነው በውስጣቸው ያኔ ባፋቸውን ባያወጡት እና ፍቅር እርጉዝ ሳትሆን ያው ፕራንክ ነው ያደረገቻቸው ማለት ነው። ስለዚህ አሁን እኔ ሩታና አብረሽን እራሱ እምነት አላደረብኝም ማለት ነው። ምክንያቱም ቪዲዮቸው እንዲታይላቸው ፈልገው ይሁን ምን ይሁን ብቻ አላውቅም በሚለው ማለት ነው። እንዴት ሰርጋችሁንም ሆነ ቀለበታችሁን ወይም የሆነ ብቻ አላውቅም ዱባይ ላይ ያርጋችኋል፣ ግን አንድም ቤተሰብ ከእናንተ አጠገብ የለም ነበር ማለት ነው ከጓደኛ ውጪ እና ስለዚህ እንዴት ነው ቤተሰብ ሳይማርቃችሁ እርጉዝ ነኝ ብላችሁ ሚዲያ ላይ ወጣችሁት? መጀመሪያ ግን ወደ ዱባይ ስትሄዱ እና ብርሃም አመት ባልን ቀለበታችንን ዱባይ እናደርጋለን አመት በዓሉ ካለፈ በኋላ ተመልሰን ሰርጋችንን ደግሞ በቡታ ጅራ እናደርጋለን፣ ከቤተሰብ ጋር ነበር ያላችሁት። እናንተ ግን ያንን ትታችሁት እንግዲህ አሁን ምን ብላችሁ መጣችሁ? ደግሞ እርጉዝ ናት ብላችሁ መጣችሁ ማለት ነው። ይሄ የእኔ ጥያቄ ነው። ተምታታብኝና፣ ቤተሰብ ሳይመርቃችሁ ምን ሳይላችሁ እርጉዝ ነኝ ማለት አይከብድም? አይከብድም አይከብድም ጋይስ፣ አይከብድም። ለማንኛውም ጊዜው ነው። በአሁን ሰዓት ቤተሰብ የማይከበርበት ሰዓት ነው እና ሁሉም ደስታውን በራሱ ነው የሚያከብረው። ቤተሰብ የራሱ ጉዳይ። በድሮ ጊዜ ግን እናቶቻችንና አባቶቻችን ሲያገቡ፣ በእኛ ጊዜ ሳይሆን፣ የቤተሰብ ደስታ ይቀድም ነበር ማለት ነው። ልጄ ለወግ ለማዕረግ አበቃችኝ ተከብራስ አስከበረችኝ የሚለው ድሮ በእናቶቻችን ጊዜ ቀረ ማለት ነው። ያሳዝናል። ለማንኛውም ሰላም ሰላም፣ ውድ የተከበራችሁ የኔ የሸዋ ተጉለት ሚዲያ ተከታታዮች፣ በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን፣ የምወዳችሁ የኔ ምርጦች ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለሁላችሁ። ሰሞኑን ያው በላይ ብዬ ተቀጣቀጥኩ ነበር ማለት ነው እና አሁን ደግሞ ቪዲዮዬን እንድታጫውቱልኝ ወይም እንድታዩልኝ በትትና ጠይቃችኋለሁ ማለት ነው እና እንግዲህ ስለ አብርሃምና ስለ ሩታ ስናወራ እንግዲህ ቀለበታቸውን በዱባይ አድርገው የበዓል ሁለትም ደግሞ ሰርጋቸው ነው መልሳቸው ይሆናል ብለው ቡጥቡጥ ሲያበዙ ነበር፣ አይተናል። እዛ እንግዲህ በጎቹም አብረው እዛ እንግዲህ ሲሉ ነበር ማለት ነው እና ወጣም ወረደ እንግዲህ ሁዳዴ ውስጥ በማድረጋቸው እና አብርሃም እና ሩታን ትንሽ ብቻ ያሳዝን ነበር፣ ከፍቶኝም ነበር ማለት ነው። እንዳንድ ክርስቲያን ወይም እንዳንድ የተዋህዶ እምነት ተከታይ ልጅ ማለት ነው። ምክንያቱም እኔ ወደዚች ምድር ከመጣው ጀምሮ የተዋህዶ ልጅ ወይም የኦርቶዶክስ ልጅ የሆነ ወይም የሱ አማኝ የሆነ በሁዳዴ ውስጥ ቀርቶ እኔ በሌሎቹ ጾማት እንኳን ሰርግም ሆነ መልስም ሆነ እረ ሽማግሌ እንኳን አይላክም። ነውር ነው ማለት ነው እና ህጉም አይፈቅድም። እነሱ ግን እንግዲህ ደፍረው ደፍረው ማለት ነው ደፍረው በሁዳዴ ምድር ህዝቤ አዳሜ ከአልጋው ላይ ወርዶ መሬት ተደፍቶ ማቅለብሶ በሚጸልዩበት አፈር ላያቸው ላይ እየነሰነሱ ድንጋይ እየተንተርሰው በሚጸልዩበት ሰዓት፣ በሚያለቅሱበት ሰዓት በዋናው ጾማችን ነው እንግዲህ በሁዳዴ እንደዛ ሲቀብጡ ሲቀባበጡ ያየን። ዱባይ ላይ ማለት ነው፣ በተለይ ዱባይ ላይ ያላችሁ የተዋህዶ ልጆች ማለት ነው። በእውነት እኔ በስደት ያሉ ልጆች ለእምነታቸው በጣም ጠንካራ ናቸው ይባላል። ዱባይ ላይ ያላችሁ ግን ክርስቲያንን የምትሉ በእውነት ነው እምላችሁ ድጋሚ ድጋሚ ፈጣሪያችሁን ይቅር እንዲላችሁ ድጋሚ ንስሓ ገብታችሁ ተጠምቃችሁ የተዋህዶ ልጅ ልትሆኑ ይገባችኋል ነው የምለው። ምክንያቱም በዛ ውስጥ የነበራችሁ ብዙዎች የተዋህዶ ልጆች ነበራችሁና፣ በጣም ውርደት ነው። በጣም ያሳፍራል። አንድ ሰው እንኳን እዛ መሀል እንዴት በዚህ ቀን አደረግከው አብርሃም እንኳን ብሎ የጠየቀው ሰው የለም። በጣም ታሳፍራላችሁ። በስደት ያለ ልጆች ምንም ባንጾምም ባንጸልይ እንኳን ለእምነታችን አንደራደርም። አንገታችን ላይ ያለ ማህተብ እንኳን ካልበጠሳችሁ አትሰሩም እየተባል ብዙዎቻችን በድፍረት እየተናገርን ፓስፖርቴ ላይ አይተሽ ነው፣ ወደሽ ፈቅደሽ ነው ያመጣሽኝ። ካለዛ ወደ ሀገር የመመለስ ትች ያለሽ ብለን የምንሰራ በጣም ጀግኖች ልጆች ነበርን ማለት ነው። ግን ዱባይ ላይ ያላችሁ የቤት ሰራተኞች ወይም ሸቃሎች ማለት ነው፣ ማዳም ቤት ዶሮ ወጥ ሰርታችሁ መብላት አትችሉም። ማዳም ቤት ሆናችሁ እንጀራ ጠልባችሁ መብላት አትችሉም? ወይስ የፈለጋችሁትን ምግብ ማዳም ቤት ሆናችሁ ሰርታችሁ መብላት ትችሉ ነበር ማለት ነው። እናንተ ግን ባ ሲሏችሁ እምቧ ብላችሁ እንግዲህ በሁዳዴ ስትጨፍሩ ነበር ማለት ነው። ስለዚህ እናንተ ፈጣሪ ይቀጣችኋል ማለት ነው። እኔም በዚህ የተነሳ የአብርሃምን ቪዲዮዎች ብዙዎቹን ትንሽ ለመስራት እንትን ብዬ ነበር ማለት ነው እና እንግዲህ ዛሬ ደግሞ ያው ደስታዬ ነው ብሎ መጥቷል ማለት ነው። ሆኖም ግን ኢትዮጵያ ውስጥ ያላችሁ ትልልቅ ሚዲያ ያላችሁ አብርሃምን ልትጠይቁት ይገባል። እንዴት ይሄን ነገር ሊያደርግ ቻለ? እንዴት በሁዳዴ አደረከው? እንዴት ብላችሁ በእውነት ልትጠይቁት ይገባል እና መልስ ሊሰጠን ይገባል። ምንድን ነው ያለን? እሱ ቀንታችሁ ነው ያለው እና ሁሉም የራሱ እድል አለው። ማንም በማንም አይቀናም። ደሞ አንተ ስለተሰረክ ወይም ዱባይ ላይ ቀለበት ስላደረክ ምንም ያስቀና ነገር የለም። ዓለምን አልገዛህም ማለት ነው። አብርሃም ግን እምነትህን አዋርደህ እምነትህን ጥ ጥሰት ነው እዛ ጋ እንደዛ ያደረከው እና እውነት ኢትዮጵያ ውስጥ ያላችሁ በጣም ትልልቅ ዩቱበሮች አላችሁ። ከዚህ ቀደምም እንዲያውም ሩታንና እሷንም ያቀረበችው ትዕግስት ናት አይደል? ትዕግስት መሰለችኝ። እንደምትጠይቋቸው ተስፋ አለኝ ብዬ አስባለሁ። ለማንኛውም አሁን የደስታችሁ ቀን ስለሆነ እንኳን ደስ አላችሁ ብለናል። ግን በሁዳዴ የተወለደው ወይም የተረገዘው ወይም የተጸነሰው ልጅ ምን አይነት ልጅ ይሆናል ነው ጥያቄው። እግዚአብሔር የተባረከ ልጅ ይሰጣችኋል። የተመረቀ፣ እግዚአብሔርን የሚያከብር፣ ቤተሰቡን የሚያከብር፣ ቤተሰቡን የሚፈራ እንግዲህ አባቶቻችን እንደሚያስተምሩን ከሆነ ሌላው ቢቀር ቅዳሜን፣ እሑድን ሰንበትን አክብሩ፣ ወንድና ሴት ግንኙነት አታድርጉ ብለው ይከለክላሉ ማለት ነው። ምክንያቱም እግዚአብሔር የተወደደና የተቀደሰ ልጅ እግዚአብሔርን የሚፈራ ቤተሰቡን የሚያከብር ልጅ የሚሰጣችሁ ህጉን ስታከብሩ ነው ብለው ብዙ አባቶች ያስተምራሉ፣ ያስተምሩናል ማለት ነው። እኛ ግን ተግባር ላይ ያለዋል ነው ስለዚህ ለና አብርሃም ነው ይሄ ጥያቄ ማለት ነው። እንግዲህ አሁን ላይ ያው ከስንት ሳምንታቶች በኋላ ነፍሰ ጡር ነኝ ወይም አርግዣለሁ ብላ መታለኝ። እንግዲህ እግዚአብሔር የተባረከ ልጅ እንዲሰጥሽ እንጸልይልሻለን፣ ግን ደግሞ በምን ምክንያት በሁዳዴ እንደሆነና እራሳችሁም ንስሐ ልትገቡበት ይገባል፣ የተዋህዶ አማኝ ከሆናችሁ ማለት ነው። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።